አሳዛኝ መረጃ ከኢሉ አባቦራ መቱ። በመኖሪያ ቤት ላይ በደረሰ የእሳት አደጋ የአንድ ሰው ህይወት ሲያልፍ ሟቿን ለማትረፍ እሳት ውስጥ የገባው ግለሰብ የመቃጠል አደጋ ደርሶበታል። በመቱ ሶሬ የመባል ስፍራ ውስጥ በተፈጠረ የእሳት አደጋ የአንድ ወጣት ሴት ልጅ ህይወት ሲያልፍ ተጎጂዋን ከእሳት ቃጠሎ ለማትረፍ የሞከረው ወጣት ጉዳት ደርሶበት በሕክምና ላይ እንደሚገኝ የመቱ ፖሊስ አስታውቋል። የመቱ ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ ረዳት ኢንስፔክተር አሸበር ጌታውን ለብስራት ራዲዮ እንደገለጹት ግንቦት 14 ቀን 2017 ዓ.ም ከምሽቱ 4 ሰዓት ላይ በመቱ ሶሬ በተከሰተ የእሳት አደጋ በአንዲት ወጣት ላይ ሞት፣ በአንድ ሰው ላይ የአካል ጉዳት መድረሱን ገልጿል። በእሳት ቃጠሎ ህይወቷ ያለፈው ወጣት ፎዚያ ተረፈ የተባለች በ 2016 ዓ ም ሳቤ ከተባለ የግል ኮሌጅ በፋርማሲ ሙያ ተመርቃ ስራ ለመቀጠር እየተጠባበቀች ያለች ወጣት ላይ አደጋው ደርሷል። በዚህም ወጣቷን ከሳት ቃጠሎ ለማትረፍ የሞከረው ግለሰብ ጉዳት ደርሶበት መቱ ካርሎ ሆስፒታል ህክምና ላይ እንደሚገኝ ተገልጿል። አደጋው ስከሰት ሟች ፎዚያ ተረፈና የባጃጅ አሽከርካሪ የሆነ ጓደኛ እንዲሁም በአደጋው ጉዳት የደረሰበት ግለሰብ ሶስት ሆነው ሟች የተከራየችበት ቤት ይጫወቱ እንደነበር ተነግሯል። የቃጠሎ መነሻ በፖሊስ እየተመረመረ ቢሆንም የሟች ጓደኛ ለፖሊስ በሰጠው ቃል ሟች በእለቱ ስቶቭ ላይ ሻይ ጥዳ እንደነበረችና ቤት ውስጥ ደግሞ በውሃ መያዣ ላስቲክ የተቀመጠ ቤንዚን በሙቀት በመፈንዳቱ ቃጠሎ መከሰቱን ተናግሮ ቃሉን ሰጥቷል። ፖሊስ የቃጠሎውን መንስኤ በሚገባ ለማጣራት የሟችን ጓደኛና የእሳት ቃጠሎ የደረሰበትን ግለሰብ ጨምሮ ሌሎች ተጠርጣሪዎች በመያዝ ምርመራ ላይ እንደሆነ ተነግረዋል። ህይወቷ ያለፈው ፖስት ያተረፈ አስክሬን ለከፍተኛ ምርመራ ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል የተላከ ሲሆን በዚህ የእሳት ቃጠሎ ዕለት ሰርቪስ ቤቶች ከነዕቃቸው ሙሉ ለሙሉ መውደማቸውን ረዳት ኢንስፔክተር አሸብር ጌታውን ጨምሮ ለብስራት ራዲዮ ገልጿል። ነፍሲ ማር ሚኪነኝ ከሚኪታ ቦርንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ለእሳታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃዎች እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።